እንደምን ከረማችሁ ተከታታዮቻችን! እስከዛሬ እንግዲህ በስድስት ፕሮግራሞች የተለያዩ ስለ ግዢ በተመለከተ ብዙ ርዕሶች ላይ ተወያይተናል። ዛሬ ደግሞ አዲስ ርዕስ ይዘን መጥተናል። በዚህ ርዕስ ላይ አጠር ባለ መልኩ ለማስተማር እንሞክራለን። ስለዚህ ትምህርቱን በጥሞና በማስተዋል ልትከታተሉ በትህትና ጠይቃለሁ ዘለቀን የዛሬው የስልጠና ርዕስ የቴክኒክ የፍላጎት መግለጫ ምንድን ማለት ነው? የቴክኒክ የፍላጎት መግለጫ ማለት ምንድን ነው? እንዴት መዘጋጀት ይችላል? ቴክኒክ ፍላጎት መግለጫ ደግሞ በትክክል ካልተሰራ ሊያስከትሉ የሚችሉት ችግሮች ምን ምንድን ናቸው የሚለውን በዝርዝር እንመለከታለን። ስለዚህ ከትርጓሚውን ጀምርና የቴክኒክ ፍላጎት መግለጫ ወይንም ስፔሲፊኬሽን ወይንም ቢሎፍ ኳንቲቲ ወይንም ተርኖፍ ሪፈረንስ ምንድን ነው? መጀመሪያ ምን ማለት ትርጓሚ ነው? ምን ይባላል? የቴክኒክ ፍላጎት መግለጫ ማለት አንድ እቃ፣ ግንባታ፣ ምክር ወይንም ሌሎች አገልግሎቶችን ግዢ ስንፈጽም የእቃው ባህሪ፣ የእቃው ጠቀሜታ፣ ጥራትና አይነት ምን እንደሚመስል ለአቅራቢው የምንገልጽበት ወይንም የምናሳውቅበት መንገድ ምን ይባላል? የቴክኒክ ፍላጎት መግለጫ ይባላል። ስለዚህ ቴክኒክ ፍላጎት ሲዘጋጅ ወይንም ያ የምንፈልገውን እቃ ስናዘጋጅ መሟላት ያለባቸው ነገሮች አሉ። ምንድን ነው? የእቃው አይነት ምን ይመስላል? አይነት ባህሪው ምን ይመስላል? ያ የምንሰራበት እቃ ወይንም አገልግሎት ወይንም ደግሞ ምክር ወይንም ግንባታ ውስጥ የምናስቀምጣቸው አይነቶች ምንድን ነው? ባህሪው ምንድን ነው? ምንድን ነው? እንደገና ደግሞ ጥራቱ ምን ይመስላል የሚለውን በዝርዝር ለአቅራቢው ወይም ግዢውን ለሚያቀርብልን አቅራቢ የምናሳውቅበት መንገድ ምን ይባላል? የቴክኒክ ፍላጎት መግለጫ ይባላል። ስለዚህ ትርጓሚ ይህንን ይመስላል። ከትርጓሚ በመቀጠል ይሄ የቴክኒክ ፍላጎት ሲዘጋጅ ምን ምን መሟላት አለበት? ምንድን ነው ማሟላት ያለበት ወይንም እንዴት ነው የሚዘጋጀው? የቴክኒክ ፍላጎት መግለጫ ሲዘጋጅ መሟላት ያለባቸው መሰረታዊ ነገሮች አሉ። አንደኛው የሚዘጋጀው የቴክኒክ መግለጫ የማይገድብ ተጫራቾችን የማይገድብ እና ትክክለኛ መሆን ይችላል። ገዳቢ ከሆነ ምናልባት የግዢ ስርዓቱን የሚያበላሽ፣ ለምሳሌ አንዳንዱ የእቃውን ብራንድ ወይም የሚገልጻለ፣ አንዳንዱ የተመረተበትን እቃው የተመረተበትን ሀገር የሚገልጻል። ይሄ ማለት እቃው የተመረተበት ሀገር የሚታወቅ ከሆነ ብራንዱ ምን እንደሆነ የሚታወቅ ከሆነ ለምሳሌ ኮምፒውተር ቢሆን የኮምፒውተሩ ስም ኤችፒ ከሆነ ኤችፒ የማን እንደሆነ ይታወቃል። ሎኖቮ ብንል ሎኖቮ ማን እንደሆነ ይታወቃል። ስለዚህ የቴክኒክ ፍላጎት በሚዘጋጅበት ጊዜ በጭራሽ ገዳቢ መሆን የለበት። ስለዚህ ብራንዱ መገለጽ የለበትም፣ አንደኛ። ሁለተኛ ሀገሩ ራሱ መገለጽ የለበት። ስለዚህ እነዚህን ነገሮች መከላከል አለብን። ይሄ ሆነ ማለት ምንድን ነው? ግዢው ለአንድ አቅራቢ ወይንም ጃኬት መስፋት ይባላል በግዢ ስርዓት ውስጥ ለአንድ ድርጅት ለመስጠት የሚደረግ ጥረት ነው የሚሆነ ስለዚህ በጭራሽ የቴክኒክ ፍላጎት ሲዘጋጅ የሚመረትበት ሀገር የዕቃው ብራንድ መገለጽ የለበትም ይህ የመጀመሪያው አዘገጃጀት ነው ሁለተኛው የቴክኒክ ፍላጎት መዘጋጀት ያለበት በማን ነው መዘጋጀት ያለበት በማን ነው ተብሎ ሲጠየቅ መዘጋጀት ያለበት ፍላጎቱን በሚጠይቅ ወይንም በተጠቃሚው ክፍል ለምሳሌ ይህንን ግዢ የሚፈልገው የአንድ ዲፓርትመንት ለምሳሌ የግል ድርጅት ከሆነ ይህንድ የማምረቻ ክፍል ከሆነ ያ ማምረቻ ክፍል ያንን እቃ መግዛት ይፈልግ ይሆን። ስለዚህ ያንን እቃ ሲፈልግ ራሱ ያ ዲፓርትመንት ነው ፍላጎቶቹ ማዘጋጀት ያለበት። ምክንያቱም የፍላጎት መግለጫ ማለት ነው፣ የቴክኒክ ፍላጎት መግለጫ ማለት አንድ ነገር የምንፈልገውን እቃ በትክክል የምንገልጽበት ስለሆነ ባለቤቱ በትክክል ተደርጓል ተብሎ ይታሰባል ስለዚህ አንዱ ዝግጅቱን የሚያዘጋጀው ማን ነው ማለት ነው ተጠቃሚው ክፍል መሆን አለ ሁለተኛ ተጠቃሚው ክፍል ማዘጋጀት የማይችል ከሆነ ደግሞ እዛው መስሪያ ቤት ውስጥ የዚህ ሙያ ያለባቸው ለምሳሌ ስለ ኮምፒውተር የሚያውቁ ከሆነ አይቲ ክፍሎች ይህንን ማዘጋጀት የሚችሉበት አለ ለምሳሌ ጠረጴዛ ቢሆን ወንበር ቢሆን ሶፋ ቢሆን ደግሞ ለዚህ ጠቅላላ አገልግሎት ላይ ያሉ ባለሙያዎች ይህንን ማዘጋጀት የሚችሉበት አለ ስለዚህ በመስሪያ ቤቱ ውስጥ የሚሰሩ እንደ ኮሚቴ ተቋቁመው የሚያዘጋጁበት ሁኔታ አለ። ስለዚህ አንድ ፍላጎት መግለጫ እንግዲህ መዘጋጀት ያለበት በሁለት አካል ለው ፤ አንደኛው በፍላጎት ጥያቄ ወይንም በተጠቃሚ መሆን አለበት። ሁለተኛ እሱ ማዘጋጀት ካልቻለ ደግሞ እዛው መስሪያ ቤት ባሉ ቴክኒክ ባለሙያዎች መዘጋጀት አለበት። ሶስተኛው የፍላጎት መግለጫ ሲዘጋጅ ማየት ያለበት ይህንን የቴክኒክ ፍላጎት ማዘጋጀት ካልተቻለ፣ በስራ ክፍሉም ካልተቻለ፣ በመስሪያ ቤቱም ባሉ ባለሙያዎች ማዘጋጀት ካልተቻለ አውትሶርስ መደረግ አለበት። ምን ማለት ነው አውትሶርስ? ለሶስተኛ ወገን ማስተላለፍ ይቻላል። ከመስሪያ ቤቶች ውጭ አውትሶርስ ማድረግ ይቻላል። ሙያው ላላቸው፣ እውቀቱ ላላቸው፣ ልምዱ ካላላቸው ድርጅት ማስተላለፍ እንችላለን። ለምሳሌ ኮምፒውተር ከሆነ ስለ ኮምፒውተር ሙያ ላላቸው መስሪያ ቤቶች ስፔሲፊኬሽን አዘጋጅተው እንዲያመጡልን ማድረግ እንችላለን። ግንባታ ከሆነ በግንባታ ላይ የተሰማሩ ድርጅቶች ይህንን ማዘጋጀት እንዲችሉ ለሶስተኛ ወገን ሰጥተን አዘጋጅተው ማምጣት የሚችሉበት ስርዓት መኖር አለ። አራተኛው የቴክኒክ ዝግጅት ላይ ማንም የቴክኒክ ፍላጎት ዝግጅት ላይ ማየት ያለብን አራተኛው ነገር ምንድን ነው? በጭራሽ ቅድም ብለናል፣ ብራንድ መጠቀስ አለበት። ነገር ግን እቃው ውስብስብ ከሆነ መፈጸም የማንችለው ችግር የሚገጥመን ከሆነ በህግ የተቀመጠ ስርዓት አለ። የእቃውን ስም እንጽፋለን። ለምሳሌ ኮምፒውተሩ ሎኖቮ ከሆነ ሎኖኖቮ ብለን ጽፈን፣ ነገር ግን ተመሳሳዩ ደግሞ ብለን መጨመራለን። ይህንን ማድረግ ስንችል ግዢው መፈጸም ይችላል። ስለዚህ የእቃው ስም ተገልጾ ከዛ በኋላ ደግሞ ተመሳሳይ የሚል ሀረግ በውስጡ በማካተት ግዢውን መፈጸም ይገባል። ስለዚህ አንድ የቴክኒክ ፍላጎት ሲዘጋጅ አሁን ቅድም የዘረዘርናቸውን አራት መሰረታዊ ነገሮች በትክክል መግለጽና ማስቀመጥ አለብን። ይሄ ሲሆን ነው ዝግጅቱ ውጤታማና ስኬታማ የሚሆነው። ሌላው የፍላጎት መግለጫ ስናዘጋጅ መከተል ያለብን መሰረታዊ መርሆች አሉ። አንደኛው መርሆ አንድ አምስት መርሆች አሉ የመጀመሪያው መርሆ ምንድን ነው ለመግዛት የተፈለገው እቃ ስያሜና መግለጫው በትክክል መገለጽ አለ ለምሳሌ ኮምፒውተር ከሆነ ኮምፒውተር ነው ማለት ያለብን ኤች ፒ ማለት የለብን ስለዚህ ስሙ መገለጽ አለ ፒያኖ ከሆነ ፒያኖ ነው ማለት ያለብን ብራንዱ መገለጽ የለብን ስለዚህ መጀመሪያ መገለጽ ያለበት ምንድነው የሚገዛው እቃ ስያሜውና መገለጫው በትክክል መገለጽ አለበት ሁለተኛው መርሆ መሆን ያለበት ነገር ደግሞ የሚገዛው እቃ የሚገዛው እቃ ጥራቱን መገለጽ አለ። ጥራቱን ሊያሳዩ የሚችሉ መሰረታዊ ነገሮችም መቀመጥ አለበት። ሶስተኛው መሟላት ያለበት የአፈጻጸም ደረጃዎች መካተት አለባቸው። ለምሳሌ አይሶ አይሶ ስሪ አይሶ ምናምን የሚባሉ የደረጃዎች መገለጫዎች አሉ። ስለዚህ እነዚህ ነገሮችም እዛ እቃ ላይ በትክክል የሚገለጹበት ስርዓት መኖር አለ። ሌላው የአፈጻጸም ደረጃዎቹ መግለጽ አለብን። ሌላው የደህንነት መለኪያዎች፣ የሚገዛው እቃ ደህንነቱን የሚያስጠብቁ መለኪያዎች በዚህ በፍላጎት መግለጫ ላይ በትክክል መገለጽ አለብን። ሌላው የእቃው አስተሻሸግ እንዴት ነው የሚታሸገው? ለምሳሌ ውሃ ከሆነ አስተሻሸጉ በትክክል መገለጽ አለብን። የሚታሸጉበትን ስርዓቱን በትክክል በመስፈርቱ ለው ወይም በፍላጎት መግለጫው ላይ ማስቀመጥ አለብን። ሌላው የአመራረት ሂደትና ዘዴዎቹ በፍላጎት መግለጫው ላይ በትክክል መገለጽ አለበት። ሌላው መገለጽ ያለበት የጥራት ደረጃና ፍተሻ የሚካሄድበት ሁኔታ መገለጽ አለበት። ስለዚህ እነዚህ መሰረታዊ ከአምስት ሀሳቦችን በማንኛውም የፍላጎት መግለጫ ላይ ማካተት አለብን። ይህንን ሲያቅ ነው አቅራቢው ትክክለኛውን እቃልኛ የሚያዘጋጅልን ወይንም እንዲመጣልን የሚያደርገው። ሌላው የፍላጎት መግለጫ በሶስት ይከፈላል። ሶስት መሰረታዊ የፍላጎት መግለጫዎች አሉ። የመጀመሪያው ስፔሲፊኬሽን ነው። ስፔሲፊኬሽን ያው ዞሮ የፍላጎት መግለጫ ነው፣ ግን ለእቃ ለእቃ ሲሆን ስፔሲፊኬሽን እናዘጋጃለን። ለምሳሌ ሞባይል የምንገዛ ከሆነ ስለ ሞባይሉ ግልጽ የሆነ ስፔሲፋይ አድርገን ማስቀመጥ አለብን። ስለዚህ ለእቃ የሚያስፈልገው ምንድን ነው ማለት ነው ስፔሲፊኬሽን ነው። ሁለተኛው ግንባታ ነው። ግንባታን ደግሞ ለመግዛት ወይም ግንባታን ለመፈጸም ደግሞ ስንፈልግ ማስቀመጥ ያለብን ቢል ኦፍ ኳንቲቲ ይባላል። ለምሳሌ አንድ ቤት ስንሰራ የቤቱን ሌንግዝና ወርዱን በማባዛት በሜትር ኪዩቢክ ለእያንዳንዱ እያስቀመጠን ዋጋ ሰጠን የምንሰራው ነው። ስለዚህ ለግንባታ ሲሆን ደግሞ ምን ይሆናል? ቢል ኦፍ ኳንቲቲ ይባላል። የመጨረሻው ለምክር አገልግሎት ነው። ለምሳሌ ብዙ መስሪያ ቤቶች ስልጠና ሊገዙ ይችላሉ፣ ምክር ሊገዙ ይችላሉ። ስለዚህ ይህንን ነገር ደግሞ ለማከናወን የሚጠቀሙበት ምንድነው? ተርን ኦፍ ሪፈረንስ ይባላል። ወይንም ደግሞ ቢጋር ይላል በአማርኛው። ስለዚህ ይሄ ነገር መሟላት ያለባቸው ዝርዝር ሀሳቦች በውስጡ ይዛል። ለምሳሌ አሰልጣኙ ያለውን የትምህርት ደረጃ ዲግሪ ካለው ዲግሪ፣ ማስተርስ ካለው ማስተርስ፣ ዶክተር የተቆለ ዶክተር እንደገና ያለው የስራ ልም እነዚህን የሚያካትት ቢጋር ወይንም የቴርን ኦፍ ሪፈረንስ መዘጋጀት አለበት። ስለዚህ የፍላጎት መግለጫ ወይንም የቴክኒክ ፍላጎት መግለጫ ሶስት መሰረታዊ ነገሮችን ይዟል። ለእቃ ሲሆን ስፔሲፊኬሽን፣ ለግንባታ ሲሆን ቢል ኦፍ ኳንቲቲ፣ ለምክር አገልግሎት ሲሆን ደግሞ ቴርን ኦፍ ሪፈረንስ ናቸው። ሌላው የቴክኒክ መግለጫ ወይንም ስፔሲፊኬሽን ሶስት መሰረታዊ ነገሮችን ያዘለ ነው። ዝም ብሎ አይደለም ስፔሲፊኬሽን የሚዘጋጀው። የመጀመሪያው ዲዛይን እና ቴክኒካል የሆኑ ነገሮችን በውስጡ መያዝ አለበት። አንድ ቴክኒክ ስፔሲፊኬሽን ሲባል ዲዛይን መሰራት አለበት። ለዛ ለሚመጣው እቃ ዲዛይኑን በትክክል ተዘጋጅተው መቅረብ መቻል አለበት። እንዲሁም የቴክኒካል አሰራሩን የሚያሳዩ ነገሮች መምጣት አለባቸው። ሁለተኛ ስፔሲፊኬሽን ሲዘጋጅ ክዋኔውን የሚያሳይ ወይንም ፐርፎርማንሱን የሚያሳይ ነገር በውስጡ መካተት አለበት ምንድን ነው ፐርፎርም የሚያደርገው ምን ለመስራት ነው ያቃ የሚገዛው ምን ለመከናወን ነው የሚገዛው ተብሎ ያ በዝርዝር መገለጽ አለበት ሶስተኛውና የመጨረሻው የሚሆነው ደግሞ ምንድን ነው ፈንክሽን የሚያደርገው ምንድን ነው ለእኛ የሚሰጠን አገልግሎት የሚሰጠውም አገልግሎት በስርዓት መገለጽ መቻል አለበት ስለዚህ አጠቃላይ የፍላጎት መግለጫ ወይንም ቴክኒካል ፍላጎት መግለጫ እነዚህን መሰረታዊ ሀሳቦችን በያዘ መልኩ መዘጋጀት አለበት በግዢ ስርዓት ውስጥም ይሄ ስርዓት በትክክል ሲከናወን፣ አንደኛ የጨረታ ሰነዱ አካል መሆን አለበት፣ ሁለተኛ የውል አካል መሆን አለበት። ምክንያቱም አንድ ግዢ ሲፈጸም በጨረታ ሰነዱ ውስጥ የሚካተት ከሆነ ለምሳሌ ክፍል ስድስቱ ላይ ቴክኒካል ስፔሲፊኬሽኖች ይካተታሉ፣ ተርም ኦፍ ሪፈረንስ ይካተታል፣ እንደገና ቢል ኦፍ ባሊት ይካተታል። ይሄ ነገር ተጫራቹ ምን እያደረግ ነው ማለት ነው በክፍል ስድስት ላይ ስናዝርለት እሱን አይቶ ነው ያ እቃ ካለው ከራሱ ጋር ኮምፔር አድርጎ የሚያቀርብልን። ሁለተኛ ውል ሲወዋል አሁንም ይሄ ቴክኒካል ስፔሲፊኬሽን ወይም የፍላጎት መግለጫ ከውል ጋር መታሰር አለበት። ስለዚህ እነዚህ ሁለት መሰረታዊ ነገሮች ውስጥ መካተት አለበት። ማን? የቴክኒክ ፍላጎት መግለጫ አንደኛ ውል ላይ፣ ሁለተኛ ደግሞ ጨረታ ስር ተካቶ ነው መቅረብ ያለበት። ይሄ በተጫራቾች በተጫራቹ እና በአቅራቢው መካከል መግባባትን የሚፈጽም መግባባትን የበለጠ ውጤታማ አድርጎ የምንገዛው ጋር ውጤታማ፣ ስኬታማ እና ምርታማ እንዲሆንልን የሚያደርግ ነው። እና ቴክኒካል ስፔሲፊኬሽን ስታዘጋጁ እነዚህን መሰረታዊ የሆኑ ሀሳቦችን በትክክል መከተል መጠቀም አለባቸው። ለዛሬ እንግዲህ በአጠቃላይ የቴክኒክ ፍላጎት መግለጫ ምን እንደሆነ ለማስረዳት ሞክረናል። ጥያቄ ካለ አስተያየት ካለ በአስተያየት በኮሜንቱ ላይ ታቀርቡልናላችሁ። ስልጠናውን ደግሞ ከወደዳችሁት ላይክ ሼር፣ ሰብስክራይብ ታደርጉልናላችሁ። አመሰግናለሁ። ዘለቀ ነው።